ዓላማ ያለው ቪዲዮ ምንም መብት የለም። እየሳቅሽ ምናምን እየሰራለበት ምናምን። ሰላም ውድ ናፍቆት ተከታታዮች እንዴት ናችሁ? እኛ ደናነን ፈጣሪ መስገን አለ ነው። ያው ጠፍተናል፣ ትንሽ ይገባናል፣ ትንሽ አለመመቻቸት ምናን ጠፍተናል። እናንተም የኛ ቤተሰቦች ሰዎች ጠፍታችኋል ምናምን እያላችሁ በጣም እየተጨነቃችሁ ነው። እና አሁን ደሞ በሰፊው ተመልሰናል። ከዚህ በፊት ምን እንደተናገር ነው፣ በሰፊው ተመልሰናል። ያው የጠፋንበት የራሳችን ምክንያት አለን። ሁሉም የየራሱ ምክንያት አለው። ሁሉም ቢዚ ሆኖ በቃ ከስራ ጋር ለመመቻቸት ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም። ስለጠፋንም በጣም በጣም በጣም ይቅርታ እንላለን። ከዚህ በኋላ እንደ በፊቱ በተለያዩ ስራዎቻችን እንመለሳለን። በተለያዩ ልባውልቅ በሆኑ ፕራንኮቻችን ተመልሰናል፣ እንመለሳለን። በና ዛሬ በአደገኛ ፕራንክ ነው ይሄላችሁ የመጣሁት ምን አይነት አይዲያ ይዤላችሁ መጥቻለሁ መሰላችሁ? ያው ባለፈው ቪዲዮ ላይ እንዳያችሁት ናፍቆትና ዮናኤል ትንሽ ተጣልተው ነበር። ያው በመሃል እኔንም አስከፍቶኝ ነበር፣ እሷን ካልሳምኳት ምናምን ምናምን ብሎ እኔም ደብሮኝ ነበር፣ ከፍቶኝ ነበር ስላችሁ። በመሃላችን ያለችው ሴት እሷ ነች እና እንደዚህ ኃይል እንዲደርስባት በኃይል ይሁን ነገር እንድትደረግ ምናምን፣ ጉልበት ማንም እንድትጠቀምባት ምናምን አልፈልግም ያው ማለት እንደዚህ በእኛ በኩል ብቻ ሳይሆን ማንም ምንም እንዲያደርግባት ምናምን አልፈልግም። በቃ ማንም ጉልበቱን እሷሌ እንዲያሳይ ምናምን፣ ምንም ነገር ጭራሽ ተቆጥቶ እንኳን እንዲያወራት ምናምን አልፈልግም። እኔ በዛ ቦታ ላይ ማለት ጭራሽ ደግሞ እንደዚህ ጓደኛችን ሆና ጭራሽ በጓደኛ ጓደኛችን በምንለው ሰው እንደዚህ ጫና የሚደርስባት ከሆነ እኔ እዛጋ ዝም ብዬ ላይም ዝም ልልም አልችልም። በጣም ነው ሚደብረኝ ማለት ነው። እዛ ጋር ከማንም ጋር ቢሆን መጋጨት ውስጥ ነው መጋበው ያንም እንደዛ የተጋጮት ለዛ ብዬ ነው። ብቸኛ ሴት ስለሆነች መንከባከብ ነው እንጂ ያለን አማራጭ ሌላ ምንም ልናረጋት አንችልም። አይገባም፣ ማንም አቅምም የለውም። እኔ እያለሁ እዛ ጋር ማንም ምንም ሊያረጋት አይችልም፣ እሷን ማለት ነው። ስለዚህ ዛሬ ምን አስብ ያለው መሰላችሁ? ከዚህ በኋላ እንጨካከናለን ተባብለናል። ባለፈው ቪዲዮ ላይ እንዳያችሁት ማንም ለማንም አይራራም እንጨካከን ተብሏል። ስለዚህ ወደ ፕራንኩ፣ ወደ በል፣ ወደ በፊት ማንነታችን፣ ወደ ጨካኝነታችን እየመለሱን ነው። እንደግድ ከመለሱን ደግሞ እኛም አጸፋውን እናሳያቸዋለን ማለት ነው። ምን አስብ ያለው መሰላችሁ ዛሬ? ናፍቆትና ዮናኤልን ቀጥሬያቸዋለሁ ሁለቱንም። እና ግግም ብዬ አንቺም ተወጁ እሱም ይወድሻል። ሁለታችሁም የተለየ ስሜት አላችሁ። ስለዚህ ውስጣችሁ ያለውን ነገር ተነጋግራችሁ እዚህ ጋር አዲስ ነገር እንዲፈጠር እፈልጋለሁ ብዬ ገግም ነው ምለው። እኔ ያየሁት ነገር አለ፣ በመሀል በሁለታችሁ መሀል ያየሁት ነገር አለ። ስለዚህ እዚህ ጋር አዲስ ነገር መፈጠር አለባት። እስከዛሬ አፍራችሁ መቀመጡ ይበቃል ብዬ ግግም ነው የምለው። ግግም ማለት ድርቅ የሆነ ነገር እንዳየ፣ አንዷ ለእኔ ናፍቆት ለምሳሌ ለእኔ የሆነ ነገር እንደነገረችኝ፣ ዮናኤልም የሆነ ነገር እንደነገረኝ አስመስዬ ነው የማወራው ማለት ነው። ግግም ድርቅ ብዬ ማለት ነው። ከዛ የዛኔ ካመኑ አመኑ ካላመኑ ብቻ የሚሉትን አብረን እናያለን። እስኪ እነሱ የሚሉትን አብረን እንሰማለን። የኔም መፍጠጥ አለብኝ ግዴታ። እሷ የምትለውን መስማት አለብን አብረን። እንጃ ብቻ አብረን ያለን አብረን ከእናንተ ጋር እንደቀመር ነው ከእናንተ ጋር ነው። እኔ ብቻዬን አይደለም። ይህን ነገር ምወጣው ከእናንተ ጋር እንደቀመር ነው። አብረን ያለን ብቻ እስከ መጨረሻ ሕይወት እወዳቸዋለሁ ባይ እና ቤተሰቦች ብቻ። እኔ እየፈራሁ ነው። ሁለቱም አየር ላይ እኔ ሺ በለው ተስማምተው እዚህ ጋር ትንሽዬ ሰርግ ደግሰን እዚሽ ጋር ሚሪንዳ አስመጣለሁ፣ ኮካም እጨምራለሁ እኔ እጠጥቻለሁ። አ የሆነ የሆነ ፓስታ ምናምን አዘን ጨማምረን ትንሽዬ ሰርግ ደገስ አድርገን እንበላለን። አየርሌ ከናንተ ጋር አየርሌ ማለት ነው አየርሌ ነው ምንበለው። ካልተስማሙም እንግዲህ ሹልክ እኛው እንዳጋጨን እኛው ሹልክ ብለን ከመሃል ውልቅ ማንም ሳያየን ጥፍት ማለት ነው። ብቻ አብረን ነው የምናያቸው። ናፍቆትም እየመጣች ነው። ደስ ይላሉ ሁሉም ነገር አዲስ ነው። እንደምን እያረክ ነው? መሳፍ ፋሚሊ ባያቸው በእንግሊዘኛ አንተ ነው አንተን ተባብለናል። ባይዘ ዌይ ከነሱ ጋር ምን ተስማማን? እኔ አንቺ ከዚህ በኋላ ሰላም ስንባባል ያለም ስናወራ ለማስረዳት ነው ነገር ሲወራ እኮ ኢን እንግሊሽ

እየተከታተሌ ሰላም ናችሁ? ደህና ናችሁ? አላችሁ አላችሁ ወይ ጠፋችሁ? ማነው? እኛ እኮ ነው የጠፋ ጠፋችሁ ነው። በጣም ይቅርታ። ቪዲዮአችንን በደንብ ይዩልን እስከምጨርሻው ይዩልን። እወዳቸዋለሁ ሰብስክራይብ አድርጉ። ሰላም በላቸው። ሰላም ብቻ ችግር የለውም። ሰላም እንዴት ናችሁ ውድ የዩቱብ ፋሚሊዎቻችን? ምን እንደሆነ አላውቅም ግን እሺ፣ ሰላም በእኔ ልበል ፖድካስት ልንጀምር በላቸው። ዛሬ የተገኘ ነው አዲስ ነገር ነው ፋሚሊ

ከዛ ተበላለች እና ምን አስብ ያለው መሰላችሁ? እዚህ ጋ ጓደኛ እንደመሆን የመጣን ማለት ነው። ከማንም ጋር አንዱ ያለውን ሀሳብ ለአንዱ ማይነግረውን ለእኔ በመሀል ይነገረኛል። አንዱ ለአንዱ ማይነግረውን አንዱ ይሰማል። አንዱ ለአንዱ መናገር ማይፈልገውን አንዱ ይሰማል እና እንዴ ምንድነው? እሺ፣ እየሰማሁ ነው። እሺ፣ በቃ እሺ። አይ ለእነሱም ላስረዳቸው ብዬ ነው። ለእናንተ ምንድነው ብዬ ነው። ቶሎ ቶሎ በቃ ከዛ፣ ስለዚህ ናፍቆት ለምሳሌ ለምሳሌ ነው ማለት ነግራችሁ። ናፍቆት ለዮናኤል መናገር የማትፈልገውን ነገር እኔ ያውቃለሁ፣ ለእኔ ተነግረኛል። እንዴ ማለት ዮናኤልም መናገር የማይፈልገውን ነገር እኔ ያውቃለሁ፣ የሚያሳየውን ነገር ምናምን እኔ ያውቃለሁ፣ እሷ ማወቅ የማትፈልገውን ነገር ምናምን እኔ ያውቃለሁ። በመሀል የሆነ ማውቃቸው ነገሮች አሉ ማለት ነውና እሱን ተመርኩዜ ነው ሁሉንም ነገር ማረገው። ለምጠቀመው ቃላት ምናምን ሙርኩዚ ከመጽሐፍ አለም ነው ግብኛ ለምን እናቀኛለሁ ወደ እሺ፣ ምን መሰላችሁ፣ እዚህ ጋ የሁለታችሁን ነገር ግልጽ አድርጉልኝ እንዴት ማለት ግልጽ አርጉልኝ። በሱም ወገን ያለውን እኔ አይቻለሁ፣ በአንቺም ወገን ያለውን አይቻለሁ። እና ለኔም ለፋሚሊም ግልጽ አርጉት፣ ያላችሁን ነገር ግልጽ አርጉት። ማለት ማለት እኔ በመሃል ቤታውን እንዲንዲ ነው እንዲያርጉ እንዲያርጉ እንዲያርጉ ማለት አልፈልግም፣ ግን በቃ ያላችሁን ነገር የሱንም ስሜት አውቃለሁ፣ የአንቺንም ስሜት አውቃለሁ። ስለዚህ ያላችሁ ነገር ይፋ ውጡት ነው፣ እኔ ግልጹን ተናገሩት ብቻ ተታርቀና መድረኩንም መጣላቱ ምናምን አይደለም። አሁን እዚህ ጋር ሁሉንም ነገር መተንተን አይጠበቅብኝም። ሁላችሁም ትልልቆች ናችሁ፣ ምለው ነገር ይገባችኋል።

ለኛም በግልጽ እኛም ከምንደባበቀው ለኛም በግልጽ ለእነሱም በግልጽ እንድትናገሩ። አሁን በዚህ ሰዓት ለሱ የሚሰማኝ ስሜት የማጋጫ ስሜት ነው። ካሜራው ከሆነ ካሜራው መውረድ ይችላል። እንዴ ማለት ካሜራው ደብሮሽ ከሆነ ወይ እኔ ደብሬሽ ከሆነ እኔ ደብሬሽ ከሆነ እኔ ልሄድ ይችላል። ካሜራው ደብሮሽ ከሆነ ካሜራው መውረድ ይችላል ዝቅ ማለት ይችላል። ካሜራውን ካሜራውን ዝቅ አለው። ካሜራውን ምንድን ነው የምታወራው? ለምንድን ነው ሲጀመር የምን ስሜት ነው ያማኸል? እንደ ማለት አልገባኝም። ምን እያልክ እንዳለ አይደለም። እኔም ግራ እየገባኝ ያለው አንቺ፣ እሱ ሲኖር ተለወጥሽ እንደ ሌላ ነገር ማውራት ጀመርሽ። አንተ፣ እሷ ስትኖር ደግሞ መሽኮርማም ጀመርክ።

እኔም ይሄን አልፈልግም እነሱም ጭቅጭቁን አይፈልጉም። ፊሽ ያምረህ ነው። እንደዚህ አይነት ስሜት ተሰምቶ ነው? አይነት ስሜት የለሽም ምንም እንደዚህ ነው። ምንም ስሜት ነው እኔ የሱንም ያንቺንም ስሜት አውቃለሁ። ምንም አታውቅም፣ ስለ እኔ የምታውቀው ነገር የለም። ያማል ይሽኛል፣ እንደ እግዚአብሔር ነው። እሺ፣ አንተ እሱ ስላለ ተሽኮረመም። በቃ እነሱም የሚጠብቁት እናንተ ነው። ምንድነው የሚጠብቀው አንድ ምንድነው የምታከሰሰው ምንም አይነት ይውረድ ካሜራ አውርዶ ካሜራውን ይውረድ ካሜራ ለምንድነው ውስጣችሁ ያለው ነገር ተናገሩ ምንም ውስጣችን ምንም ነገር የለም እኛ ጓደኛ ማቾች ነን እኔ አሁን ጊዮኒንም ፊሽንም በአንድ አይነት አይን ነው የምታይው አንድ ጥያቄ ልጠይቅ እኔንም እሷንም በአንድ አይነት አይን ነው የምታይን እሱማ፣ አንዲት ነው። ወንድ ልጅ እና ሴት ልጅ በአንድ አይነት አይን፣ ሳትፈሪ ያለሽ ነገር ተናገሪ። ለምን እንደምንፈራውና እኔ ደብረሽ ከሆነ እኔ ተነስቼ ወንድ ልጅ እና ሴት ልጅ በአንድ አይነት አይን ከተፈጥሮ ውጪ ታይናለህ። እሷ አሁን በአንድ አይነት አይን ነው ማያቸው። እኔ እንደ ወንድሞቼ ነው የማያቸው አለች። አንተ እንደ ወንድም እንደ እህት ነው የምታየን፣ በአንድ አይነት አይን ነው የምታየን። አመሰግናለሁ። እየተሽኮረመመ ነው እኮ። ሌላ ጥያቄ። እሺ፣ እሷ ከእህትነት የዘለለ ስሜት አለ የለም? ለምንድን ነው እንደዚህ የለም ከእህትነት የዘለለ ስሜት የለህም አለ ቲድ እሺ አንዴ ተውጫለሽ እሱ ምንም የለውም ልጁን ለምን በቃ አንተ ምን ነው እሺ አንዴ እኮ ሌላ ነገር አያስፈልግም ነው። አፈሰለደው አይደለም። ምንም ሌላ እኮ ነገር በቃ ሚዲያ ላይ መውጣት ያለበትና የሌለበት ነገር አለ። አውጣው መብይታ ነው ምንም ማለት ነው ከምን ይበራሽ ይተኛኒ መጋጨት አልፈልግም። በዚህ ነገር መጋጨት አልፈልግም። በእንደዚህ አይነት ተጋጭ የሰው ገበና ገበና ነው። በቃ አንቺ ከሱ አንቺ ከሱ ገበና ነው። አንቺ አትጃጃልብኝ። ወደዛ አንቺ ከሱ ደብቀሽ ለኔ የነገርሽኝ ለኔ ለሱ ማውራት አለብኝ። እሱ ምንም ነገርኩም እኮ እሱ ከአንቺ ደብቆ ለኔ ለአንቺ ደብቆ ነገር እሺ፣ ነገርኩ አውጣ፣ ችግር የለውም። እዚህ ጋር ሌላ ገበና ምናምን አላወጣም። ወደ ቀን አንተ በእናትህ ምን ቅለሰለሰ? እሰሴ ስጠላ አትቆሳተሪ ሁሉ ምን ነው? እየሳቅን እየተጫወትን ነው። ለምንድን ነው የምትቆሳተሪው? ሌላ ነገር አላማ ያለው ቪዲዮ ምንም መብት የለም። እየሳቅሽ ምናምን ምን ሆነሽ ነው? አንዴ ይሄን ነገር አንዴ፣ እኔም የእኔም ጥያቄ ነው፣ የእነሱም ጥያቄ ነው። ስለዚህ ካሜራቹ በዝቅ ማለት ነው ነው ችግር፣ የተለየ ስሜት የለህም ነው፣ አለ በቃ ዝምታ። እኔ አውርተሽ የማይጠቅምሽ ነገር ከሆነ ዝም ማለት መፍትሄ ነው።

እሺ አንዴ እየሰማሽ በጣም ላፍ እያሽኮረመንበት ወንድ ልጅ ቦታ አለው የሚሽኮረመንበት እና በቦታው ሲሽኮረመንበት። እሺ ናፍቆት ለእሱ የተለየ ስሜት የለኝም። ለምን ናፍቆት የለ እ እኔ እና አንቺ አሁን እሱ እሺ፣ ውጣና አንዴ ለቤተሰብ ሰው አንተ ማቤቴ አትጃጃይ፣ ና መስማት የምትፈልግ ከሆነ አንተ መስማት ትፈልጋለህ ነው እሺ አንቺ ግዴታ እኔ ፊሽ ከደርግ ባለበት ነገር ሌላ ነገር ምንም ሌላ ነገር እንዲያስብ አይደለም የፈጠርኩበት። ያለው ነው ውስጥ ያለው ስሜት ነው ስትነግረው፣ ሌላ ነገር ነው የሚያስበው። እኔ ደግሞ ያንን ነገር አልፈልገውም። ምን አለ ሌላ ነገር ተመሳስሎ እንደ ምን አለው እና ምን ይጎላዋል ማለት ነው። እኔ የምፈልገውን ነገር የእኔን መስፈርት ታውቃለህ። ታይ ከዚህ በፊት ምን አልሽኝ? ናፍቆት አሁን እዚህ ጋር በአደባባይ እናውራው። እኔ አሁን ላይ አንቺ ነገር ሪሌሽን አልፈልግም። አንደኛ በሽተኛ ነው እንዴ? መብቴ ነው። ወሬ ነው ይሄ። እንደዚህ የምታወራው ከሆነ እኔ ነው እንዴ ተነስቼ ነው የምሄደው። እግዚአብሔር ነው። እሺ ለምንድን ነው አይደለም። እሺ ተይው፣ ሌላውን ለምንድነው ነው የሚያናድሽ? ስሜት ከሌለሽ ለምንድነው ነው የሚያናድሽ? እንዴ ስሜት ያለው ሰው ብቻ ነው እንዴ የሚናደደው? በቃ የማይሆን ወሬ ስታወራ ነው የሚናደደው። ከዚህ በፊት ምንድን ነው ያልሽኝ? እኔ እና አንቺ እንደዚህ ነው ያወራነው? ማርያምን፣ ችግር የለብኝም እኔ ምንም አላልኩም። ምን አልኩ? እዚህ ጋር እኔም በመሀል ወሬኛ ልታደርጊ ነው እኔ ከዚህ በኋላ ምንም አይነት ነገር ላነግሪ ነው እሱ እንዳይሰማ እዚህ ጋር ሌላ ነገር ነገርሽ ማርያምን ንገረኝ እሱም የነገረኝን መንገር አለብኝ ቢላንቺ እንደዚህ ካለ ምንድነው በልበል ምንድነው በልበል አሁን ለነሱ ያለሽ ብሽን ተናገሪ ነው እኔ ምንም የለኝም። ምንም አትበይ። እኔ እኮ አሁንም እንደዚህ አሁንም መናገር ከመሬት ተነስቼ ስሜት አለሽ ወይ

እኔ እኔ እሱ ያለኝን እየሰማሽ ነው እየሰማሽ ነው እየሰማሽ ነው

አንተም ታገሳት፣ ስራውን ከሆነ ታገሳት፣ እሱም ይታገስሻል። ተጋገሱ ነው፣ ውስጥ ያላችሁን ነገር አውጡት። ተጋገሱ ነው ነኝ ያለው፣ ትዕግስትን ከዩ መማር ነው። እሱም እሺ አለ፣ አንቺ እሺ በይና ይጂ እንደ ሌላ ነገር አትጣሪ ከለው እሱ እኮ እያሽቃበጠ ሳይሆን በጣም ደስተኛ እየሆነ ነው። እኔ ባልኩት እሱ ማውጣት ያልቻለውን ነገር እኔ እየወጣሁት ነው። ያንቺ ማውጣት የከበደሽ ነገር ነገር እኔ ስላለሁ ነው። እንደዚህ በምታወራው ነገር እንዳይደበረኝ ይቅርታ አድርግልኝ። እኔ መጀመሪያም ካፋችን ለሚወጣው ቃላት ይቅርታ ብያለሁ። ለምን እዚህ ጋር ዝም ብላ ፈርጋታ እንደሆነች እኮ እዚህ ጋር እኔም አለው፣ ካሜራም አለ። ነገር ነው እና ነገር በይና እዚህ ጋር ተስማሙና

ሱ ሲያዘግሽ በላግዝሽ ነው እንጂ አየ፣ የሱንም ስሜት በአንዴ እንዴት እንደምትለውጪው አሁን፣ ይሄ ነገር ከእንክኖች ለሊት ነገ ብትመጪ አሁን እሱም እንዳንቺ ሊያደርግብሽ ነው። አሁን እየተደበርክብኝ ነው። ሆቴል ከፍቼ ያለው እየመጣች መርቁልኝ። በየቤታችሁ እየመጣሁ አጎርሳቸዋል

ወዳቸዋሉ እዚህ ጋር በቀላል ነገር በትንሽ ነገርም አድርጌ ሰ ማንጨርጨር ይችላል አትችልም ካስፈልጋ ከዚህ በላይ እሷን እኮ ለማስረቀስ ምን ማድረግ መሰላችሁ ምግብ መከልከል ነው በቃ አከተመ በቃ ብቻ ፋሚሊዎች እንወዳችኋለሁ እንወዳችኋለን። አይ በደህና ቪዲዮ ደሞ ጠብቁ፣ እንደዚሁ ይቀጥላል። ፕራንክ ይሆናል ብለሽ ማገምችውን ነገር እኔ አዞርኩት። እሺ ነገ በአዲስ ቪዲዮ ደሞ እንመጣላችኋለን። ሰሞኑን ጠብቁን። እንወዳችኋለን። ባይ